ላሊ ሶፋ ላይ ቁጭ ባለችበት ቤዛ ትመጣለች። እንዴ ቤዛ፣ እንዴ ታወቅሽው? እያለቻት ነበር። ቤዛ ደግሞ እንዴ እኔ መላቃው ምን ነገር ይኖራል ብለሽ ነው እንዴ? ለነገር ነው የመጣሽው? እንዴ ቤዛ፣ ኤላ የት ሄዶ ነው? ኤላ ከጓደኛዋ እየወጣ ነው። ዋይ አንቺ ለምን ቤት ቀራሽ? እንዴ እያለች ነበር። አንቺ እኮ በቃ ኤላ ፈታ ይበልበት፣ አንቺ ቁጭ በይ ኤላ እኮ የሚወስደሽ ቦታ አንችን የማይመጥን ይሆናል። ጓደኛውን ፊት ደግሞ የምታሳፊርው ይሆናል። ስለዚህ ልክሽን አውቀሽ ቁጭ በይ። እሱ እየወጣ ዘና ይበል፣ ና ይመለስ እያለቻት ነበር። ጨረስሽ እያለቻት ነበር። አልጨረስኩም። ኤላ እስኪ መጣ እዚህ ቁጭ ላለሁኝ ደግሞ በደንብ ተንከባከቢ፣ የኤላ ቀኝ እጅ ነኝ እያለቻት ነበር። ጥሩ በቃ ቁጭ እያለሽ ጠብቀኝ። ደሞ የልትሄጂ ነው? አይ እኔ ወደ ወደ አይዲ ቤት ልሄድ ነበር፣ ቤቱ ብቻውን ከመሆን አንቺ ቁጭ ብለሽ ጠብቂው። ጭራሽ እኔ የቤት ሰራተኛ አ የቤት ጠባቂ መሰለሽ አለሁን። ደሞ ቤዛ በዛ ነገር ነገርኩሽ ነገር እኮ ነገርኮ የእያንዳንዱን አውቀዋለሁን እዚህ እየመጣሽ የያንዳንዱን እንደ ማላቅ አድርገሽ አትናገሪ፣ እያለቻት ነበር። ደሞ የኋላውን አስታውሰሽ ልታ ልታሳ ቅቂኝ ፈልገሽ ነው፣ እያለቻት ነበር። ደሞ የኋላው ካሁን የኋላው ከሌላ የበፊቱ አይታወስም ይባላል፣ ስለዚህ እያለቻት ነበር። ቆይ አንቺ ምንዲን ነው የምትቀባጠረው? እኔ ያወራሁት ስለ ሌላ እንጂ ስለ አንቺ ያወራሁት ነገር የለም፣ ግን ይመኝኝ መጨረሻ ግን አያምሩ እያለቻት ሊሊ ተነስታ ትወጣለች። እሷ ደሞ ቆጭ ትላለች። እቺ ቤዛ የምትባለው ማለት ነው። ሊሊ ወደ አይዲ ቤት ሄዳ ደርሳለች። ሄዳ ስትደርስ ሊሊ ግን እኮ ጠፋሽ። አይ ሰሞኑን እኮ ፍቅር ያንን ከተናገረች በኋላ ማምጣት ራሱ እያስጠላኝ ነው ግን ሊሊ አንድ ነገር ልጠይቀሽ እያለቻት ነበር። ሊዱ እናንተ ቤት ናት እያለቻት ነበር። አይ አይደለም ሊሊ ሳይሆን ማለት ሊዲያ ሳይሆን ቤዛ ስትመጣ እሷን ከማየት ብዬ ነው። አሁን ራሱ እያመጣሁት እያለች ነበር። የለችም እያለች ነበር። ወደ ናሆል ሄዳ ይሆናል። ናሆል ያንን ሁላ ያበደለንን ያንን ሁላ ያደረገውን ግን አሁን ራሴቸው ስለ እሱ ማሰብ ጀምሬያለሁ አ ይህንን ነው ማፍራት። ሊሊ እንደዛ አታስቢ ደግሞ ከሰው የመጣ ሀዘን ነው። አንድ ነገር ሲመጣ ሰው ያለው ሰው ዱካን ጢኖ ዱካን እንትን አድርጎ ነው የሚያዝናን ነው። ይሄ ደግሞ አንድ የሚያዝናን ነው። ሰው ስለሌላ ግን በጣም ነው የሚያሳዝ ነው። ቲገር ሚያለሽ አ እያለቻት ነበር ምን ላድርግ ብለሽ ነው አይ ዲ እኮ ካንቺ ብዙ መማሪያ ይፈልጋል አሁን ባዋ ልብሽ በጣም ነው የሚቀናብሽ እያለቻት ነበር ሌሊ የዛኔ አትበዲ እንጂ በደል ምንም ክፋት የለውም የበደላሽ ሰው ዞሮ ዞሮ ለራሱ በደል ላይ መውደቁ አይቀርም ስለዚህ አንቺ ካልበደልሽ ምንም እንትን የለውም። ግን እሺ አንቺ ካልሽ ጥሩ ነው። ነገር ግን ደግሞ ልጁ ደስ የሚል ባህር ምንም ነገር አላየሁበትም። ግን ደግሞ አንቺ ካልሽ እኔ ለምን ሄደን አናጽናን ስትላት ደግሞ ደሞ አይድ እንዲሁ ምን ላርገሽ፣ ለልዬ በጣም ጥሩ ሀሳብ ነው። ደግሞ ምን ላርግ እኔ አንቺ ከወደሽ ምንም ነገር አደርጋለሁ እያለቻት ነበር። አዴ ግን ደህና ነሽ? አው እኔ ግን ደህና ነኝ። እና ምን ላግዝሽ እያለቻት ነበር። አይ ምንም ብላ ነበር። በኋላ ደግሞ በቃ እቃ አብረን እናጥባለን እያሉ ወደ ክሽን ይገባሉ። ከዛ ኤላ ቤቴ ነው ብሎ ሊሊ ናት ብሎ፣ እሷ ሶፋ ላይ ክብ ብላ ተኝታለች። እሱ ደግሞ ኤላ ሊሊ እየመሰለቻት ሊሊ እየመሰለች እሱ ሊያነሳት ሲመጣ ድንቅጭ ብለዋል። እንደህ፣ ቤዛ አንቺ እዚህ ምትሰሪ ያለሽ እያላት ነበር። አይ ደሞ የቺ ምስቲ እኮ ቤት ጠብቀይ ብለኝ ሄዳለች። ስለዚህ እኔ ቤት እየጠበቅኩ ነኝ። ባይሆን ጥሩ ምግብ ሰርቼ አለሁ፣ ላምጣልህ እንዴ እያለችው ነበር። ግን ዛሬ በጣም ደስተኛ ትመስል ያለሽ፣ ምን አዲስ ነገር አለ? አረ ምንም አዲስ ነገር የለም፣ ግን ደሞ እኔ እዚህ ሲመጣ ያማክረው ማማክረው ሰው ጠፍቶ አንተን አማክራለሁ ብዬ ማጥቻለሁኝ። ግን ብሩ አለ አባዬ ቢጠይቀኝ ብሩ የት ሄደ ይለዋለሁኝ። ግን ግማሽ ብር አለ እያለች ነበር እያላት ነበር። ግን ዝም ብዬ ሚሰጠሽ በኋላ የት ሄዳ ካለኝ ብያለሁኝ። ታዳ ግን ለምን ቤት ገዛሁባት አትለውም? የኔን ቤት ታሳየዋላ ልክ ብሩን እኔ ሳገኝ፣ አሁንም ደግሞ ቤቱን የገዛሁት ሸጣሁት ላይ ብሩን ትሰጣዋለች እያለች ነበር። እሺ ቆይ ለሊን አማክራለሁ እንዲሁም ደግሞ ባርኮትን እናማክራለን ከዛ እነሱ ያሉንን እናደርጋለን። አመሰግናለሁኝ፣ ኤላየ ደግሞ አንተ በትኖር በጭንቀት መሞት ነበር አይ። ቤዛ እንደዛማ አትበይ። አንቺ እኮ ጠንካራ ልጅ ነሽ። ከዚህም በላይ ማድረግ ትች ያለሽ እያላት ነበር። አመሰግናለሁ የላየ ይሄ ንግግር ነው ወደፊት እንዲቀጥል የሚያደርገኝ እያለችው ነበር። ላን ይቺ ማናት የባርኮት ፍቅረኛ ተብዩ ማለት ነው። ከዛ ሊዱ ወደ ናኦል ቤት ሄዳለች። ወደ ናኦል ቤት ሄዳ ግን ደግሞ ናኦል እንዴት ነው ሊጠይቃህ ብዬ ነው የመጣሁት፣ እያለች ነበር። ከዛ እንደዛ ሲልም በናኦል ስልክ ይደወላል። ስልክ ሲደወል ስልክ እየጠራ ነው። አዎ ሰውየው አረቡ ሰውየው ነው የሚደውለው። ለምንድን ነው የሚደውለው? አሁኑም ሌላ ሴት ይፈልጋለው እያለኝ ነው። ግን አሁን እንደ በፊት አታደርግም አይደል? እያለች ነበር። አረ አሁን የዛኔስ ለነሱ ብዬ ዋጋ ከፈልኩኝ አሁንስ ለማን ብዬ ነው ዋጋ የሚከፍለው? የሚወዳትን ቢላኔን አጥቻለሁኝ፣ እንዲሁም ደግሞ የሚወዳት እናቴንም አጥቻለሁኝ። ስለዚህ አሁን ዋጋ የሚከፍልለት ሰው የለም፣ እኔም አላደርገውም እያለ ነበር። ግን አሁን ሰው ሳያስፈልገኝ አይቀርም፣ በጣም ብቸኛ ነኝ። እኔ አለሁልህ። አመሰግናለሁ። ከይኮዋ ግን እንደ ጥያቄ ጠይቀሽ እያላት ነበር። አዎ ጠይቀኝ አክስቴን ሄደን አክስቴን ሄደን እንፈልጋት አአ እንደሞ፣ እኔ ገጠር መሄድ አልፈልግም። ደሞስ አዋራው ጫካው። ፈርተሽ ከሆነ ምንም ነገር ሳይነካሽ እኔ ወስደሻለሁ። በቃ አንታ እኮ ለዛ ነው የምትመቸኝ፣ በጣም ደስ የምትለኝ። በቃ ዴፊን ጠይቀዋለሁን። አይደለም አንቺ እኮ ህይወትሽ የምትመሪው አንቺ ነሽ። አንቺ ማለት ትልቅ ሰው ነሽ። እሱን ማማከሪና እንትን ማለት አይጠበቅብሽም። ራስሽን በራስሽ መምራት ትችላለሽ፣ አይደል? አይ እሱ እኮ ወንድሜ ነው፣ ወንድሜ ስለሆነ ይጨነቅብኛል ብዬ ነው እያለች ነበር። አንተ ግን የሆነ ነገር አለቤ። ሁላችንንም ሴቶችን ኬክ ዋ ብለህ የምትጠራን ግን ሁላችንም ለአንተ ኬክ ነው እያለችው ነበር። አይ አይደለም እያላት ነበር። ይሄ ነገር ወዴት ወዴት እያመራ ነው? ሊዱን የዚህ ልጅ ፍቅር ይዟታል መሰለኝ። ማለት ኤላ ሁል ጊዜ ኤላ ኤላ ስትይ ምሰማ ነበርኩኝ ይላታል። አይ ኤላ የባርኮት ጋደኛ ነው ብላ እንድታሳልፍ እየሞከረች ነበር። ነገር ግን ይዞ የኔ ጠበቅ አድርጎ ሲጠይቃት ግን ከቤት ካላ ሰውላ ይመችኛል እያለችው ነበር። ኤላ ለእኔ ምንም አይደለም በቃ እያለች ነበር። አይ ላንቺ ሚኒሽ ነው። ላንቺ አይሰማም፣ ይሰማል ግን ምንም አይደለም። በቃ ግን ቤት ካላ ሰዎች በሙሉ እሱ ይለያል። ግን አላፈቀረውም ይመችኛል። ልክ እንደኔ ማለት ነው አይደለም? አንተና እሱ በፍጹም አትገናኙ። እሱ እሱ ማለት በጣም ይጭቃጨቃል አንተ ከሱት ይሻላል። አንተ ሴት ልጅ ማከባ ማንከባከብታ ቀበታለ እሱ አያቀበትም። እንደውም ደግሞ ቤቱን ሲሄድ ውጭ ሚላ ምን ይለኛል እያለሽ ነበር። ግን ያቺ ሊሊ የምትባለው እንዴት ናት? አይ እሱን እኮ አይፈልጋትም እያለሽ ነበር። ሴቶች ለሴቶች የሚለው ሊሊን አፈቅራታል፣ ይወዳታል፣ ታቃለች። ነገር ግን ደሞ ይሄንን አው ይወዳታል እሷ እሱ እሷ ነው የሚያፈቅረው ምናምን ለማለት አልፈለገችም። ነገሩን ያው እሱ ዝም ብላ ነው ማባባ ማለት እያሳለፈችው ነበር። አይ እኛ ሴቶች እኮ ተዛና ይ ለምንድን ነው ግን እውነቱን ማንናገረው? ባይሆን ሙዚቃ ሊሙዚቅ ለሄንዴ ዘፋን ልስፈን ለሄንዴ እያለችው ነበር ደሞስ ኬኮዋ እኔ እኮ ሐዘን ላይ እያለሁኝ ሐዘኔን ረስተሽው ነው እንዴ ሙዚቃ የምትየው? እያለችው ነበር። በዛ ሰዓት ዴፍ ይደውላል። ወይኒ ጉዴ፣ ዴፍ ደወላ፣ እያለች ነበር። በቃ ዛሬ እኮ አለቀልኝ፣ ጋደላኝ፣ ኤላ ጋ ሄዶ አጥቶኝ ከሆነ ብላ እየረወጠች ነበር። ኤላ ኢቤት ተጨንቀዋል፣ ኤላ ኢቤት ተጨንቀዋል። ማለት ዴፍ ማለት ነው ኢቤት ተጨንቀዋል። በቃ ፍቅር ደሞ እዛ ሶፋ ላይ ቁጭ ብላ በቃ ኤላ ጋ ሄዳ ይሆናል፣ የትም አትሄድም እያለች ነበር። በዛ ሰዓት ደሞ አይድንም ጠርቷት ነበር። አይድንም ሲጠራት አይድ እንዴ የለችም እንዴ ኢቤት እያለች ነበር። በቃ አሁን አንቺ ስራ የለም እንዴ? አይ እኔ እኮ ዴቭ ሲጠራኝ ነው የመጣሁት። በቃ ጨራሽ አይደል ውጪ እንዴ ፍዬ እና አጠገብ ቆጨበት ነው በዚ በዚህ ድራማ የምታስጠላኝ እቺ እንትና ናት ፍቅር ማለት ነው ቆይ ግን ሊዱ ምን ማለት ሆኖ ይዛን ይዛኒ ሄዳ ከፍቅርና ከሊሊ እየተጣላች ይሆናል ለምን አልገባኝም? በዛ የባርኮት ፍቅረኛ አይደለችም እንዴ የባርኮት መስላህ ነው እንጂ በዛ ብታገኝ አንተንም ለማፍቀር ወደ ኋላ አትልም እያላት በዛ ሰዓት ለሊት ትገባለች። ዴፍ አንቺ ደግሞ ለምን መጣሽ እያለቻት ነበር። ዴፍ ደግሞ እንኳን መጣሽ እያላት ነበር። አመሰግናለሁኝ ለሊ እናጋ እናንተ ጋ ሊዱ የለችም እንዴ? አይ እኔ ከመምጣቴ የመጣችው ቤዛ ናት እንጂ ሊዱ የለችም እንዴ? የት ሄዳ ነው ብሎ ጸጉሩን ነው የሚመጨው፣ እንትንሽ ነው አቀራው እሷ እንደሆነ እዛ ቁጭ ብላ። ማን ነው ይሄ ናኦል ቤት ቁጭ ብላ ዘፈን እየዘፈነች አንዴም ደሞ ዘፈን እየዘፈነልህ እንዴ? ደስ ይላል እንዴ? እያላች እየተገኛለች። አንቺ ልጅ ደሞ ምን ማጣቀም ነው? አይ አቃለሁኝ። ለምንድን ነው ማላቀው? ኢላ ደሞ ሁልጊዜ ዘፈን ሲዘፈንላት ደስ ነው የሚለው ቆይ ግን እሱ ምንሽ ነው ብሎ አይሰማም? እላ ምንሽ ነው እላ ምን ነው እንዴ ማለዛሽ እኔን ተጠይቀኛለሽ? እያሉ እዛ እየተጨቃጨቁ ነው። ዴፍ ደግሞ እቤት ቁጭ ብሎ ጭንቅ እያለው ነው። ወይ ናውል፣ እኔ እኮ ከቤት ሲወጣ እንዴት እንዳስጠነቀቀኝ ብታቅኖሩ፣ የትም ብትሆኚ፣ የት ስትወጪ ንገሪኝ ብሎኝ ነበር። ነገር ግን ደግሞ አሁን ከገባሁን ምን ሊለው ነው እያለች እየሮወጠች ነበር። ቀስ በይና እኔ ልሸኝሽ ወይም እኔ ልመለስ፣ በዚህ ርውጫ ምንሽ ነው የሚሸኝሽ እያላት ነበር። በቃ በቃ እኔ እሄዳለሁ ብላ እሷ እየሄደች ነው። ደግሞ ቀስ እያለሽ ሄጄ፣ አዴንም ሰላም በይል፣ ተናፍቀሻል በያት እያላ፣ እሱም እየሸኛት፣ እሷም ደሞ እየሮጠች ቤት ትሄዳለች። ቤት ስትሄድ ምን ተፈጠረ የሚለው አብረን የምናየው ይሆናል። ጭንቅ ባለውና እንዲሁም ተነስቶ እዛው በዛው እዛው በዛው አንዴ ይቀመጣል በሶፋው፣ አንዴ ይነሳል እዛው በዛ እየሆነ እያለ ሌዶት ትመጣለች። ሌዶ ስትመጣ አንቺ የት ነበርሽ ሌዶ? ኤላጋ ነበርኩ። ቆይ ስት ውጭ አሳውቅኝ። ቤሸን ነበርኩ አስጨናቅሽኝ እኮ። ኦፍ እኔ ወንድም አላስታ ወስቶም ነበር። አሁን እኮ ይቺ ፍቅር ደግሞ አሁን እኮ ለምለም ኤላጋ እንደሌለሽ ነገራን ነበር የኤላጋ አልነበርሽም የነበርሽበት ተናገሪ፣ እያለቻት ነበር ፍቅር። እኔ ሲደርስ እሷም እዚ አልነበረችም ቢላ ቁጫላለችም ሊዱ። እሺ ሊዱ ችግር የለም ለዛሬ ችግር የለም። ሌላ ቀን ሌላ ቀን ግን ስት ወጪ ሰጥቂኝ ወይም ደግሞ ወጣሁን ሰጥቲኝ፣ የትም አትሄጂ እሺ። በቃ ብላ ተነስታ እየሄደች ነበር የትም ትሁን የት እሷ ጥሩ ላይ ትሆን ሆናለች ብዬ ነበር። አንተ ዝም ብለህ እየተጨነከ እንጂ እያለች ነበር። እቺ ፍቅር የምትባለው ማለት ነው ፍቅር ዴፊን የራሷን ለማድረግ የማት ቆፍረው ጉድጋድ የለም። ነገር ግን ደግሞ እሱ አይፈልጋትም። ከዛ እሷ አልጋ ላይ ወጣ እየጨፈረች ነበር ማለት አይ፣ ደግሞ እየሄደች ልዱ እንኳን ደስ አለሽ ለሚኑ እንዲሁ አልጋ ላይ ወጥተሽ ስለምትጫፍ ስለም ማለት እንዴት ጨፍሪ ላደረገሽ እያለች ነበር። ግን ባይሆን ናኦል ሰላም ብሎሻል እሱ ጋር ነበርሽ እንዴ? አው እሱ ጋር ነበርኩኝ። ሰላም ብሎሻል። አአ በቃ እኛም አሁን ከለምለም ጋ ተነጋግረን እንሄዳለን። እናየዋለን ቢለናል። በቃ ይቺ ለምለም እሱ ጋር እንዴት ደርስ አልፈልግም እያለች ነበር። ሊዱን ሊዱን እየጀማመራት ነው መሰል ፍቅር፣ ከዛ ናኦል ከሚለው ልጅ ጋር ማለት ነው። ለማንኛውም ዲራማው ይሄን ይመስል ነበር። ለዚህ ቤት አዲስ የሆነች ሰብስክራይብ ማድረግ አትርሶ፣ ነበሮችም ላይክ ሼር እያደረጋችሁ ከጊዜው አንጻር ይበቃናል። ዲራማው ብዙ ማውራት ይቻላል፣ ነገር ግን ደግሞ ከጊዜው አንጻር ይበቃል። ይህንን ያክል ካየን የሚቀጥለው በሚቀጥለው አብረን የምናይ ይሆናል። ባያላችሁበት ሰላማቸው ይብዛልኝ። ቸር ቆዩልኝ።